በእርግዝና ጊዜ የሚፈጠር የሰውነት እብጠት ምክንያቶቹ ምንድን ናቸው? ሰላም እንዴት ናቸው? ዶክተር ዳናይት ነኝ። በእርግዝና ጊዜ የሰውነት እብጠቶችን ማየት የተለመዱ ናቸው። በተለይ ደግሞ የእግር ማበጥ በጣም የተለመደ ነው። ከምክንያቶቹም ውስጥ አንዱ ተፈጥሮችን የተጸነሰው ልጅ ለማሳደግ እንዲረዳው ተብሎ በ50 ፐርሰንት ያህል የሰውነታችንን ፈሳሽ ወይም ደግሞ ደም ይጨምራል። ይህ የጨመረው የሰውነት ፈሳሽ ደግሞ የተወሰነ ያህሉ በሰውነቶቻችን ቲሹዎች አካባቢ ምናምን ሊከማች ይችላል። ያም ደግሞ እብጠት ያሳያል። ሌላኛው ደግሞ የሚያድገው ፅንስ ሰውነታችንን ስለሚጫነው ነው። ያም በሚሆንበት ጊዜ ደግሞ ከሰውነታችን ወደ ልባችን የሚመልሰው ቬን የምንለው ጫና ስለሚፈጠርበት ደም ወይም ደግሞ ፈሳሽ ወደታችን እንዲቀር ያደርጋል። ያም ደግሞ እብጠት እንዲፈጠር ያደርጋል። ሌላው ደግሞ በእርግዝና ጊዜ የሚኖሩት ሆርሞኖች የደም ስሮቻችን ወይም ደግሞ ቬን የምንላቸውን በተለይም የማላላት ወይም ደግሞ የማስፋት ባህሪ ያላቸው ይህ በሚሆን ጊዜ ደግሞ ደም ቀስ ብሎ ስለሚሄድ ይህም ደግሞ ፈሳሽ ከደም ስሮቻችን ወጥቶ ወደ ቲሹዎች እንዲጠራቀም ያደርገዋል። የእርግዝና ጊዜ እብጠት ኖርማል የሚባለው መቼ ነው? አንደኛ እብጠቱ ከረዥም ውሎ በኋላ የሚፈጠር ሲሆን ወይም ደግሞ ሊያመሻሽ አካባቢ ላይ የሚፈጠር እብጠት ከሆነ ቁርጭምጭሚታችን እንዲሁም ደግሞ እጆቻችን ላይ ማይልድ ወይም ደግሞ በትንሹ እብጠት ካለ፣ ሌላው ደግሞ እብጠቱ በሙቀት ሰዓት የሚመጣ ከሆነ እንዲሁም እረፍት ስናደርግ እግራችንን ከፍ ስናደረግ በተለይም ደግሞ ስንተኛ የሚጠፋ የሰውነት እብጠት ከሆነ ይሄ ቶታሊ ኖርማል ነው የሚባለው። አደገኛ የሚሆነው ወይም ደግሞ ሊያስጨንቀን የሚገባው ደግሞ አንደኛ እብጠቱ በፊታችን እንዲሁም በተለያዩ ሰውነቶቻችን ላይ በድንገተኛ ከመጣ፣ ሌላው ደግሞ ከፍተኛ የሆነ ራስምታት ካለ፣ የአይን ብዥታ ካለ፣ እንዲሁም ደግሞ በሆዳችን የላይኛው ክፍል ላይ ህመም የሚሰማን ከሆነ ከዛም ደግሞ ይዞ በየቤታችሁ የደም ግፊታችሁን የምትለኩ ከሆነና በጣም ከፍተኛ ቁጥር የሚያሳያችሁ ከሆነ በአፋጣኝ ወደ ህክምና መሄድ አለባችሁ ምክንያቱም እነዚህ ምልክቶች በጣም ብዙ ጊዜ የሚታዩት በእርግዝና ወቅት በሚፈጠረው ፕሪክላምሻ የምንለው የእርግዝና ኢመርጀንሲ ጊዜ ነው ስለዚህ በአፋጣኝ ሀኪም ማየት ይኖርባችኋል ይህ መልእክት ጠቃሚ ነው ብዬ አስባለሁኝ አካውንቴን ፎሎ አድርጉልኝ አመሰግናል